በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375 ዛሬ ግንቦት 15 ቀን 2017 ዓ ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በወላጅ እናቷና እንጀራ አባቷ በግፍ ህይወቷን የተነጠቀችው ህፃን በአምላክ ግርማ ላይ የግፍ በትር ፈጽመው ለፍትህ ፍርድ ብይን በተሰየሙት ወላጆች ላይ ፍርድ ቤቱ በሞት ቅጣት እንዲቀጡ የፍርድ ብይን አስተላልፏል። ይህ ቃላቶች እንደው በቀላሉ ሊናገሩት የሚደፍሩት የወንጀል ታሪክ አይደለም። ወላጅ እናት ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቅድመ ባሏ ጋር በመፋታት ሌላ ወንድ የህይወት አጋር ብላ መኖር የጀመረችው ሀና። በዚሁ በአዲሱ የወንድ እጮኛዋ ከአብራኩ ያወጣችው የገዛ ሴት ልጅዋ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የአስራ አንድ ዓመት ልጇ ላይ ፍርዳ መረጃ ለማድረስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታዋና ጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ በየተዘክሩባት እንድታሳልፍ በማድረግ እና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ የሆነ ስላላገኘችው በመጨረሻም ለመቀበል በሚያዳግት ግፍ በአብራኳ ኳ በወጣችው የገዛ ልጇ ላይ በሰራችው ተደጋጋሚ የጭካኔ የጠግ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ዳር 1 ቀን 2015 ዓ ም እጮኛዋ ጋር በመተባበር ህፃን በአምላክ ግርማን ህይወቷን እንዲያልፍ አደረጉም። እነዚህ የወንጀሉ ፈጻሚዎች በፖሊስ ቁጥጥር ስር ውለው ተከሳሾቹ ሀና በየነና ብሩክ አለሙ ላይ አቃቢ ህግ አራት ክሶችን የመሰረተ ሲሆን በአንደኛ ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ 32 ቅንፍ 1 ሀ እና 539 ቅንፍ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሰውን ለመግደል በማሰብ ጥቅምት 30 ቀን 2017 ዓ.ም በግምት ከሌሊቱ 5 ሰዓት ድሬዳዋ ከተማ 04 ቀበሌ ልዩ ቦታው ከአባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅ እና ሁለተኛ ተከሳሽ እንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ ኬብሮን ግርማ ስለታማ ባልሆነ ቁስ ባደረሱባት አሰቃቂ ደባ በተጨማሪ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑ ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የግድያ ወንጀል ተከሰዋል። በሁለቱም ክስ በ1996 የወጣውን የኢፈሪ ወንጀል ህግ አንቀጽ 32 ቅንፍ አንድሃ እና 375 ቅንፍ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላውን ጥቅም ወይም መብት ለመጉዳት ለራሳቸው ወይም ለሌላ ሰው ተገቢ ያልሆነ ማንኛውንም መብት ወይም ጥቅም ለማግኘት ወይም ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ ምት የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ በጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ በሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎች ለማሳመን ያዘጋጁት በመሆናቸው ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆኑ በፈጸሙት በግዙፍ የሚፈጸም የሐሰተኛ ሰነዶችን መፍጠር ወንጀል ተከሰዋል። በሶስተኛ ክስ 1996 የወጣውን የኢፌሪ ወንጀል ህግ አንቀጽ 32 ቅንፍ 1 እና 585 ቅንፍ ሁለት ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ህግን ተቃራኒ በሆነ መንገድ ወይም ያለ ህጋዊነት ትእዛዝ የግል ተበዳይን ከመስከረም 23 ቀን 2015 ዓ ም ጀምሮ ግድያ እስከተፈጸመበት ጥቅምት 30 ቀን 2015 ዓ ም ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባበል እና ለማስፈራራት ታማለች ሰበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፈውባት ያስቀምጣት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆኑ በፈጸሙት ከህግ ውጪ ሰዎችን ይዞ በማቆየት ሲሆን ወንጀል ተከሰዋል። በአራተኛ ክስ ደግሞ በ1996 የወጣውን የፈሪ ወንጀል ህግ አንቀጽ 32 ቅንፍ አንድ ሀ እና 59 ቅንፍ አንድ ሀ አመር ውሃ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን በመዋች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ ም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓ ም ድረስ እኛ የምንልሽን የማትሰሚና ከእኛ ጋር አልፈሽ ካልተቀመጥሽ አባቴና ወንድሜ ጋር ሄዳለሁ ብለሽ የምታስቸግሪኝ ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት፣ ሊንከባከቧት እና ፍቅር ሊሰጧት ሲገባቸው የተለየ ጭካኔ በተሞላበት ሁኔታ በማስፈራራት በህፃኗ ነጻነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የማስገደድ ወንጀል ተከሰዋል። የወንጀል ድርጊቱ በቅርብ ዘመድ መፈጸሙ፣ የወንጀል አፈጻጸሙ ክብደት ከባድ የወንጀል አፈጻጸም መሆኑን አመላክቶ ተከሳሽን ያስተምራል፣ ሌሎችንም ያስጠነቅቃል የሚለውን ጥራት እንዲቀጥል ጠይቋል። ጥፋተኝነታቸው የተረጋገጠባቸው ተከሳሾችን በበኩላቸው ለፍርድ ቤቱ የቤተሰብ አስተዳዳሪነታቸውን ቀበሌ 06 አስተዳደር በመረዳዳት ጸጥታን በማስከበር ትምህርት ቤቶችን በመደገፍ አቅም ለሌላቸው ድጋፍ እንደሚያደርጉ እንዲሁም በህዳሴው ግድብ ቦንድ ግዢ ተሳትፏቸውንና ሌሎችም የፍርድ ማቅለያዎችን አቅርበዋል። ፍርድ ቤቱ ተከሳሾች ያቀረቡትን የክስ ማቅለያ ሙሉ ለሙሉ ውድቅ በማድረግ ተከሳሾች ጥፋተኛ የተባሉት በአራት ግዙፍነት ባላቸው ተደራራቢ ወንጀሎች ሲሆን የእያንዳንዱ ቅጣት ተደምሮ የሞት ቅጣት የሚያስቀጠሉ መሆኑ የወንጀል ህጉን መሰረታዊ ግብና አላማ እንዲሁም የቅጣት አወሳሰን መርሆችን የወንጀል ድርጊቶች አፈጻጸም ባገናዘብ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375 585 599 539 ህዝባር አንድ ሀ መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። የሟች ህፃን በአምላክ አባት አቶ ግርማ አበጋዝ በችሎቱ የተሰጠው ፍርድ አስተማሪ ና እንደ አጠቃላይ በህፃናትና ሴቶች ላይ በየቤቱ የሚደርስ ወንጀል ማሳያ እንደሆነ ተናግረው ለቤተሰብና ለመላዊ ለመላው ኢትዮጵያ ህዝብ ፍትህ ተፈጽሟል ሲሉ ተናግረዋል። የወንጀል ህግ አላማና ግብ የሀገሪቱን ህዝብና መንግስት እንዲሁም የነዋሪውን ሰላምና ደህንነት ስርዓት፣ መብትና ጥቅም ማስጠበቅና ማረጋገጥ ሲሆን፣ ይህንንም ከግብ ለማድረስ የወንጀል መከላከል ስራዎች ይሰራሉ። ይሁን እንጂ ወንጀል ለመከላከል በማይቻልበትና ተፈጽሞ ሲገኝ አጥፊውንና ሌላውን ማህበረሰብ ያስተምራልና ሌላ ወንጀል እንዳይፈጸም ለመከላከል የሚያስችል ቅጣት ህግን በተመለከተ መሰረት እንደሚተላለፍ በችሎት ተጠቅሰዋል።